እንዴት አድራችኋል ተመልካቾች፣ የአዲስ ቀን የጠዋት ገበያት ጀምሯል። መቅደስ እንዳለ መረጃዎችን እነግራችኋለሁ፣ አብራችሁን ሁኑ። በኢትዮጵያ የስራ እድል ፈጠራን ለማስፋፋት በርካታ ጥረቶች እየተደረጉ ይገኛሉ። ያም ሆኖ በየአመቱ እየተፈጠሩ ያሉ አዳዲስ የስራ እድሎች በከፍተኛ መጠን እየጨመረ ከሚገኘው የሕዝብ ቁጥር አንጻር በቂ የሚባሉ አይደሉም። ይህንን ችግር ለማቃለል ዜጎችን በማህበር በማደራጀትና ስልጠናና አስፈላጊውን ግብዓት በማሟላት ወደ ስራ ማስተማራት የተሻለ አማራጭ መሆኑ ይገለጻል። ባልደረባችን አገርነሽ አየልኝ በዚህ መንገድ ውጤታማ የሆኑ ማህበራትን የተመለከተ ዘገባ አዘጋጅታለች አብረን አነስተኛና መካከለኛ ኢንተርፕራይዞች የስራ ዕድልን በመፍጠር ለኢኮኖሚ ዕድገት የሚያበረክቱት አስተዋጽኦ ቀላል አይደለም። በአዲስ አበባ ከተማ አራዳ ክፍለ ከተማ ተደራጅተው ከሚንቀሳቀሱ መካከለኛ ኢንተርፕራይዞች አንዱ የሆነው መስፍን አዲስ አለምና ጓደኞቻቸው የህትመት ስራ ሽርክና ማህበር በዘርፉ ሰፊ ስራዎች እየሰራ እንደሚገኝ የማህበሩ ስራ አስኪያጅ መስፍን ደሳለኝ ይገልጻል። መጽሐፍ፣ መጽሄት፣ ፍላየር፣ ብሮሸር፣ የዘይት ሌብል፣ የኦቾሎኒ የጃሮች የወረቀት የሆኑ ነገሮች በጠቅላላ 100% የወረቀት ነገሮችን እንሰራለን። ሁሉም ማሽኖች ስላሉ ከውጭ ለሚመጡ ላልተሟላላቸው፣ እንደኛ ደግሞ አነስተኛና ጥቃቅን ሆነው ሁለት ማሽን አንድ ማተሚያ ያላቸውን ብዛት ስራ ሲያገኙ ተቀብላይ ሰርተን በፍጥነት እንሰጣለን፣ አገልግሎት እንሰጣለን ለውጭ ማተሚያ ቤቶች። በዚሁ ክፍለ ከተማ በተለይ ኢትዮጵያ እየተከተል ይችላለው የአረንጓዴ አሻራ መርሃ ግብር ግብአት የሆነው የችግኝ ማፊያ ፕላስቲክና መሰል ስራዎች ላይ የተሰማራው አበሜሌክ ብርቱካንና ጓደኞቻቸው የፕላስቲክ ውጤቶች ማምረት ህብረት ስራ ሽርክና ማህበር ያገለገሉ የፕላስቲክ እቃዎችን እንደ ጥሬ እቃ በመጠቀም ምርቶቹን እንደሚያመርት የገለጸው የማህበሩ ስራ አስኪያጅ አበሜሌክ ደጉ ነው። የችግኝ ማፊያ ፕላስቲኮች እናመርታለን ጋርቤጆች እናመርታለን፣ ፓይፖች እናመርታለን። ክሬታለን አለን ጀርካኖች እንጠቀማለን፣ የሃይላንድ ላስቲኮች እንጠቀማለን። ኖርማል የወዳደቁ ፌስታሎች በየሜዳው የሚገኙት ደግሞ አካባቢ የሚበክሉትም በሙሉ ክዳኖች፣ ሀይላንዶች በሙሉ ይሰበሰባሉ፣ ለጥቅምም ይውላሉ እና በጣም ብዙ የቆሻሻ ቦታዎችን የማጽራት ስራ ይሰራል። እነዚህ ማህበራት በስራቸው ከአባሎቻቸው አልፎ ሌሎች ዜጎች የስራ እድል መፍጠር መቻላቸውን ኃላፊዎቹ ይናገራሉ። በሶስት ሽፍት ነው የምንሰራው። ወደ 23 ሰራተኛ ያለን በየ8 ሰዓቱ ይቀያየራሉ ማለት ነው። ሀገር ተቋማትን ክሬት አድርገን አንሄድን እኔ ጋር ነው የሚቀረው። እኔ ከሌለው ተቋም ይፈርሳል። ተቋማት ላይ ቢዩልዳፕ መስራት ላይ ይሄ ሁሉ የሀገር ኢኮኖሚ እኛ ሊፈሰስ ሲደረግ ይሄ ተቋም ዘላቂነቱ ምን ያክል ነው እያለ ፎሎአፕ ይፈልጋል። አሁን አደራጀው ገንዘብ አቅርብ ያለው ነገሮች አስተካክል ያለው ብሎ ብታዩ ነገ እኔም ካላዋጣኝ ሊቭ ማረግበት ነገር ነው እና መንግስትና አምራች በጣም ሚቀራረብበት መንገድ ደግሞ በጣም ማመቻቸት አለበት። እና በአጭር ጊዜ ውስጥ ፎሎአፕ ማድረግ እሱ እሱ ላይ በደንብ ቢሰራ የተሻለ ነው። ከአቅርቦቱም በላይ ሀያ ሰባት ሰራተኛ ቋሚ ሰራተኞች አሉ ትረንት ሲሆን እንደዚህ አይነት መጽሐፎች በሚበዙበት ሰዓት ደግሞ ከአስርም በላይ ጊዜያዊ ሰራተኞችን ቀጥረን እናሰራበት ነበር። ይሄ ቦታ ባይኖር እኛ ሰርተን የመቀየር እንትናችን ከባድ ነው። ሁለተኛው ፕላናችን የካርቶን ፋብሪ ለምን ኢንዱስትሪ መር ነው አሁን እየሄድንበት ያለ ነው። ኢንዱስትሪዎች በጣም ብዙ ካርቶን ይፈለጋል እና እሱም፣ ሶስተኛውና ትልቁ ነገራችን ደግሞ ወረቀት እዚሁ አቀነባብሮ እዚሁ የሚሰራ የወረቀት ፋብሪካ ነው የመጨረሻ በስራቸው መጀመሪያ የተደረገላቸው የመስሪያ ቦታ ድጋፍ ውጤታማ እንዲሆኑ አስተዋጽኦ የላቀ መሆኑን ያነሱት የማህበራቱ ስራ ኃላፊዎች በቀጣይም የመስሪያ ቦታ ማስፋፊያ እንዲደረግላቸው ጠይቀዋል። ከዛሬ አምስት ዓመታት በፊት ነበር አራቱ ወጣት ጓደኛሞች በጋራ በመሆን አንድ የልጆች ጌም ማበልፀግ የቻሉት መነሻው ናቸው። ታዲያ እንጫወት ጌምስ የተሰኘ ተቋም በመመስረት ለልጆች አእምሮአዊ ዕድገት አጋዥ የሆኑ ትምህርታዊ ጨዋታዎችንና ሀገራዊ የሆኑ የአኒሜሽን መዝሙሮችን እያቀረቡ ይገኛሉ። ሪፖርተራችን ኤዶሚያስ ንጉሴ ከተቋሙ መስራች ጋር ቆይታ አድርጓል። ዝርዝሩን ከራሱ አንደበት አብረን እንከታተል። ስም ይሉ ይባላል። የንጫውት ጌምስ ኮፋውንደር እና ሲሆኔ የንጫውት ጌምስ የተለያዩ ትምህርታዊ የሆኑ ጌሞችን እንዲሁም ደግሞ አኒሜሽኖችን ዴቨሎፕ የሚያደርግ ስታርታፕ ነው። እንጫውት ጌምስ እንደ ኤሮያን አጣጠር በ2019 ዓ በአራት ጓደኛሞች የተመሰረተ የጌም ዴቨሎፕመንት ካምፓኒ ነው። ከ2019 ጀምሮ የተለያዩ ሀገራዊ ጌሞችን ስንሰራ ቆይተናል። 2019 ላይ የመጀመሪያውን ጌም ማሞ የተሰኘ ጌም ሰራን። ከዛ በኋላ በሰዓቱ ጌሙ ፐብሊሽ ተደርጎ ከፍተኛ ተቀባይነትን ማግኝቷል። ከዛ በኋላ ግን የተለያዩ የቢዝነስ ስልጠናዎችን በመውሰድ ደግሞ በ2022 ዓ ም እንደ አውሮፓውያን አቆጣጠር ድርጅታችንን ኦፊሻሊ መስርተናል ማለት ነው። ይህን ስራ ስንጀምር በጣም በርካታ የሆኑ ፈተናዎች ነበሩ። እንደ ስታርታፕ የምጀመረው የሙያ እንዲሁም ደግሞ ፋይናንሻል ጉዳዮችን ጭምር ችግሮች አጋጥመውን ነበረ። ግን ያው አንድ ላይ በህብረት በመስራት ድርጅቱን ወደ ካምፓኒነት በማብቃት የተለያዩ ለዓለም አቀፍ እውቅናዎችም እንዲሁም ደግሞ አገር አቀፍም እውቅናዎችን ያገኙ ጌሞችን መስራት ችለናል። በዚህም ደግሞ የተለያዩ ኢቨንቶች ላይ ጌሞቻችንን ማሳየት እንዲሁም ደግሞ ተሸላሚም የሆነባቸው ፕሮጀክቶች በርካታ ናቸው። አሁን ላይ እንጫወት ልጆች የተሰኘ እንግዲህ ልጆች በጥሩ ኳሊቲ በጥሩ ግራፊክስ ኦሪጂናል ኮንቴንት ይህ ማለት በእኛን ኢትዮጵያን የመሰለ ኮንቴንት ያስፈልገናል። ያንን እየሰራን እንገኛለን። የእንጫወት ልጆች የተለያዩ ድሮ እኛ ስንዘምራቸው የነበሩ መዝሙሮችን በጥሩ ኳሊቲ በጥሩ አኒሜሽን፣ ለእናት ለአባት የቤተሰብ ፍቅርን የሚያስተምሩ የተለያዩ መዝሙሮችን በአኒሜሽን ተሰርተው በኦሪጂናል ኮንቴንት ለልጆች እናደርሳለን። ከዚህም በተጨማሪ ደግሞ የኦግመንትድ ሪያሊቲን የተመረኮዘ ኤአይን በመጠቀም ልጆች ማንበብና መጻፍ እንዲችሉ የሚረዳቸው አፕሊኬሽን የፊደላት አሸናፊ የሚል በአማርኛ ሰርተን አሁን ልጆች ማንበብና መጻፍ ችሎታቸውን እንግዲህ እያዳብሩበት ይገኛል። ይህ ስራ በኦሮምኛ ፈርዳን ቤኩምሳ የሚል ጌም እንደዚሁ ሰርተን አሁን በቅርቡ እናደርሳለን። በሶማሊኛ ካሜላ ኩታ ሚል በተመሳሳይ የማንበብ እና የመጻፍ ክህሎት እንዲሁም ደግሞ በእንግሊዘኛ አልፋቤት ሻምፒዮን የሚሉ የተለያዩ ጌሞች እንሰራለን። አሁን ላይ ከተለያዩ የትምህርት ተቋማት ጋራ እየሰራን እንገኛለን። 2023 የአፍሪካን ጌምስ ዊክ ኢትዮጵያን ወክለን ተሳታፊዎች ነበርን። ባለፈው አመት አፍሪካን ዩዝ ኮኔክት ኪጋሊ ላይ እንደዚሁ ተሳታፊ ነበርን። የአፍሪካን ጌማቶን ተሳታፊዎች ነን፣ ያለፈው አመት እሱም ደግሞ ናይጄሪያ ሌጎስ ላይ እዛ ጉዞ ግዝ የተሰኘው ጌማችን አሸናፊ ጭምር ሆኗል። አሁን ደግሞ በቅርቡ ኦግመንትድ ሪያሊቲ ወርልድ AWE የሚያዘጋጀው ዓለም አቀፍ የሆነ የዚህ በኦግመንትድ ሪያሊቲ ዙሪያ ወይም ደግሞ በኤክስቴንድድ ሪያሊቲ ዙሪያ የሚዘጋጅ ትልቅ ፕሮግራም አለ። እዛም ላይ ሀገራችንን ወክለን ካሊፎርኒያ ላይ እንሳተፋለን ማለት ነው። ደግሞ የጠዋት ገበያ ቅኝት ለማድረግ ወደ መረጥ ነው፣ ቤንሻንጉል ጉሙዝ ክልል አሶሳ ከተማ እንሄዳለን። በዚያ ያለው ሪፖርተራችን ጀማል አህመድ የጠዋት ግብይት ድባቡ ሊያስቃኘን በቀጥታ መስመራችን ላይ ይገኛል። ወደ እሱ እናልፋለን። ጀማል እንዴት አድርሃል? በተዛወረ ስትመለከት ነበረ። የአጠቃላይ ግብይት ድባቡ ምን ይመስላል? ዋጋቸውንም ጨምረህ እስኪ ንገረን። አመሰግናለሁ ነጻነትና ሀብታሙ። እንዴት አደራችሁ? እንግዲህ እዚህ ቤንሻንጉል ጉሙዝ ክልል በተለይ የግብይት ስነስርአቱን ስንከታተል ነበረ። በዚህ ሁለት ቀን ማለት ነው ሰሞነኛ የግብይት ስነ ስርዓቱን ስናይ ነበርና የአቅርቦትና አጠቃላይ የሸመታ ስነ ስርዓቱ እጅግ በጣም ያማረ ነበር ማለት ይቻላል። አቅራቢዎችንና ሸማቾችን ያናገርንበት ሁኔታ ነበረ። በተለያዩ የጉሊት ማዕከላትም ስንዘዋወር ነበረ። የፋብሪካ ውጤቶችና በተለይ የግብርና ውጤቶችም ጭምር ወደ ገበያ የቀረቡበትና ሸማቹ በተረጋጋ መልኩ በተመጣጣኝ ዋጋ ገበያውን በመገበያየት ላይ እንደነበረ መመልከት ችለናል። እንደው ለአብነት ያህል ከብዙ በጥቂቱ የዋጋ ዝርዝሮችን ለ መልከት ያህል በተለይ የግብርና ውጤቶች አርሶ አደሩ በአሁኑ ሰዓት ወደ ገበያ ማዕከላት እያቀረበ የሚገኘውን የምርት አይነቶች ስንመለከት በዋናነት ሽንኩርት እናገኛለን። ሽንኩርት በኪሎ ግራም እስከ 60 ብር እየተሸጠበት ያለበት ሁኔታ አለ። ይህ እንግዲህ ካለፉት ገበያዎች እየቀነሰ የመጣበት ሁኔታ ለአርሶ አደሩ በተከታታይ የመስኖ ምርቶችንም ጭምር እያቀረበ በመሆኑ ዋጋው እየተሻሻለ እንደሆነ ሸማቾችም አቅራቢዎችም ገልጸውልኛል። ድንችን ስናይ ሀምሳ ብር ነው እየተሸጠ ያለው በኪሎ። ይህም በተመሳሳይ መልኩ ወቅታዊ የግብርና ምርት መግባትን ተከትሎ የዋጋ መረጋጋት እየታየበት ይገኛል። ነጭ ሽንኩርት አራት መቶ ብር በኪሎ እየተሸጠ ነው። ቃሪያና ቲማቲም እንደዚሁ በብዛት የቀረቡበት ሁኔታ አለ። ቲማቲም እስከ ሰባ ብር በኪሎ ቃሪያ እስከ ሀምሳ ብር እየተሸጠበት ያለበት ሁኔታ አለ። የኢንዱስትሪ ምርቶችን ስንመለከት የፍጆታ እቃዎችን ማለት ነው። በተለይ ዱቄት በኪሎ እስከ መቶ ብር ነው እየተሸጠ ያለው። ስኳር መቶ ሀምሳ ብር እንዲሁም ዘይት እስከ መቶ ሰባ ብር እየተሸጠበት ያለበት ሁኔታ አለ። እንግዲህ የቤኒሻንጉል ጉሙዝ ክልል ንግድና ገበያ ልማት ቢሮ እንዲሁም የአሶሳ ከተማ አስተዳደር ንግድ መምሪያ እንዲሁም የወረዳዎች የንግድ ማስተባበሪያ አካላት ጭምር በግብረ ኃይል የገበያ መረጋጋት ስራዎች እንዲኖሩ ሸማቹና ማህበረሰቡ ሸማቹና አቅራቢው ማለት ነው በተረጋጋ መልኩ ግብይታቸውን እንዳያከናውኑ የምርት እጥረት እንዳይከሰት የዋጋ መናር እንዳይከሰት ጭምር ተከታታይ ስራዎች እየተሰሩ መሆኑን ያሰባሰብናቸው መረጃዎች ይጠቁማሉ። ለማለዳ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 ተመልካቾች የአዲስ ቀን የጠዋት ገበያ አብቅቷል መቅደስ እንዳለ መረጃዎቹን ነገርኳችሁ መልካም ቀን ይሆንላችሁ